የእኛም ሙሽሮች ምንኛ ያምራሉ፣ ያላገባም ያግባ ብለዋል ረሱሉ። አልሐምዱሊላሂ ምስጋና ለሱ ነው፣ ሐራምን ከልክሎ ኒካህ ለፈቀደው። በረሱሉ ሱና ታሰረ ኒካቸው፣ እንዲህ እንዳማረ ዘላቂ ያርግላቸው። ልመርቃችሁ ነው አሚን በሉ እናንተ፣ የላጤነት ወደብ ወንዝ ተከተተ። ዛሬ ደስታቸው ነው በሱና ያማረ፣ የእኛም ዱዓ ይህ ነው ይሁን የሰመረ። እስከ መጨረሻው ይመርት ዳራችሁ፣ በዱንያም በአኼራ እንዳይ እንዳይለያያችሁ። ፍቅር መተዛዘን ይስፈን በቤታችሁ እና ጥላቻ ይራቅ ከጎናችሁ። ማሳችሁም ይልማ የአፍራ ጥሩ ፍሬ በእናንተ ይለካ የሰው ጥንካሬ። ሰፋ ያለ ጎጆ ተውሒድ የሞላበት ትዳራችሁ ይሁን የምድር ላይ ጀነት። ተወዳጅ ያርጋችሁ ላያችሁ በሙሉ። የሕይወት ቋጠሩ ይግራላችሁ ውሉ። ሁሌም ተሳስባችሁ ኑሩ በዚህ ዓለም። በፍቅር በደስታ ቤታችሁ ይቀለም። የአላህን ኒዕማ አመስጋኝ ሆናችሁ የሱናውን ጀግና ሳሌሕ ልጅ ይስጣችሁ።